ጤና ይስጥልን እንደምናላችሁ፣ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀና ባችሁ አብሬያችሁ ቆያለሁ። በቅድሚያም የሴቶች ልማት ኅብረት አደረጃጀት የሴቶችን ተሳትፎና ተጠቃሚነት እያሳደገ መምጣቱን የአማራ ክልል ዋና አፈ ጉባኤ ፋንቱ ተስፋዬ ተናገሩ። አፈ ጉባኤዋን ጨምሮ ከተለያዩ ክልሎች የመጡ የሴቶችና ህጻናት ቢሮ ኃላፊዎች፣ የልማት ኅብረት ተወካዮች በተገኙበት በአማራ ክልል ደቡብ ወሎ ዞን የሴቶችን ልማት ህብረት የስራ እንቅስቃሴ ተመልክተዋል። መሐመድ በቀለ ሴቶች የሚገጥሟቸውን ችግሮች ለመቅረፍና የራሳቸው ገቢ እንዲኖራቸው ለማድረግ በሀገር አቀፍ ደረጃ የሴቶች የልማት ህብረት አደረጃጀት ተፈጥሯል። በአማራ ክልል ደቡብ ወሎ ዞን የተፈጠረውን የልማት ህብረት ስራ የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬን ጨምሮ ከደቡብ ክልል ከሲዳማ ክልልና ከቤንሻንጉል ጉሙዝ ክልል የሴቶች ሕጻናትና ማህበራዊ ጉዳይ ቢሮ ኃላፊዎችና የልማት ህብረት ተጠቃሚ ተወካይ ሴቶች ተመልክተዋል። ተሞክሯቸውን ካካፈሉ በደቡብ ወሎ ዞን የቃሉ ወረዳ ነዋሪዎች መካከል ወይዘሮ ሚናታሊ እና ዚነታሊ በልማት ህብረቱ መደራጀታ ራሳቸው ህይወታቸውን እንዳሻሻለው አስረድተዋል። ሴቷ እርሻ ታርሳለች፣ ወንዱ ደግሞ ሚስቱ ከሌለች ምግብ አብስሎ ሚስቱን የሚጠብቅበት አጋጣሚ አለ። እስከ ዛሬ ልጅ ሻለቀሰ ወጡ ገነፈለ ሲላት የነበረውን አሁን ላይ ግን የኔ ብሎ እንዲሰራ ሁሉን ነገር የሴቷንም አግዞ እየኖርን ያለንበት ሁኔታ ነው ያለ ተጎጅ ልማዳዊ ድርጊቶች ሁሉ አሁን ገለልተኛ ሆነን ጥሩ ተጠቃሚ ሆነናል። በቆሎም ብቻ ነበር የምንጠቀመው። ለአኪን ለኛ የሚጠቅሙ ነገሮች እኒህ ነገሮች ነበሩ። በውስጣቸው አረንጓዴን የያዙ ቢጫ ነገሮችን የያዙ ማንጎ፣ ፓፓያ፣ ቪታሚን ኤ የሆኑ ምግቦች አንመገብም ነበር። እንቁላል እንቁላል ሽጬ ብስኩት ገዝቼ እመጣ ነበር፣ ግንዛቤው የለኝም። ለልጄ ያን እንቁላል ሽጬ ብስኩት ግን ብስኩት ምንም እንደማይጠቅመው አሁን ተረዳሁኝ። ልጄ እንቁላል ቢመገብ ምን ያህል ተመቀጨጭ ተመቀንጨር ልታደገው እንደቻልኩኝ ውጤታማ አድርጎኛል አሁን ላይ ማለት ነው ከቤንሻንጉል ጉሙዝ ክልልና ከደቡብ ክልል የመጡት ወይዘሮ ሀስኒያ ሱለይማንና ልበወርቅ ባቢሶ በአማራ ክልል የተፈጠረው የሴቶች ልማት ህብረት ተሞክሮ የሚወሰድበት መሆኑን አንስተዋል እንደ ተሞክሮ የወሰድ ነው በተለይ የወንዱን ስራና የሴቱን ስራ እዚህ የማይለይበት ሴቷ የወንዱን ስራ መስራት እንዳለበት ወንዱን ደግሞ የሴቱን ስራ መስራት እንዳለበት እንደ ቤተሰብም

ይበልጥ ጨምሮ ይሰራለሁ። የደቡብ ወሎ ዞን ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ኃላፊ ቤተልሔም ብርሃኑ በዞኑ ያሉ ሁሉም የልማት ህብረት አደረጃጀቶቹ ውጤታማ እንዲሆኑ ተቋማት በቅንጅት እየሰራ ነው ብለዋል። ሁሉም ቀበሌ ላይ ያለው መዋቅር ከደገፋቸው ካበቃቸው በርካታ ስራ እንደሚሰሩ እዚህ ዝች ሞዴል ልማት ህብረት ላይ ያየናት ተሞክሮ በብዙ ነገር ውጤታማ ስለሆኑ ይሄ ቅንጅት ነው ውጤታማ ያደረጋቸው። አጠቃላይ ስራዎችን በዚህ ልክ እየመራና ያለ ነው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በበኩላቸው የሴቶችን ኢኮኖሚያዊ አቅም በመፍጠር እየገጠሙን ያሉ ችግሮችን ለመቅረፍ በትኩረት እየተሰራ መሆኑን አስረድተዋል። ትልቁ ነገር በኢኮኖሚ አቅማቸውን ካጠናከር ናቸው። በኢኮኖሚ ካበቃ ናቸው ለብዙ ነገር ተገዥ አይሆኑም። ስለዚህ የመጀመሪያ ስራችን ሴቶችን ኢኮኖሚካሊ ኢምፓወር ማድረግ ወይም ደግሞ ሴቶችን በገቢ ማስገኛ ሴቶችን በአጠቃላይ ገንዘብ በሚያገኙበት ስራ በሚሰሩበት መስክ የማሰማራ ስራ ሲሰራ ቆይቷል። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የሴቶችን ተጠቃሚነት ለማረጋገጥ እየተሰሩ ያሉ ስራዎች አበረታች መሆናቸውን ገልጸው ተጠናክረው መቀጠል እንዳለበት አሳስበዋል። ስራም በክፍፍል ከባለቤቶቻቸው ጋር ለመምራት ያደረጉን ነገር ለሌላው ሞዴል የሚሆነው ለሁሉም አስተማሪ ነውና ባየነው ነገር በጣም ደስተኞች ይችላል። ትልቁና ዋናው ሴቷ የራሷ ኢኮኖሚ ምንጭ እንዲኖራት ታስቦ እየተሰራ ያለውን በተግባር ያየንበት ነውና ተስፋ ሰጭ ነው። ይሄ ግን መስፋት መዳበር አለበት። በተለይ የሴቷ የስራ ጫና ሊቀንሱ የሚችሉ አማራጮችን ሁላ ለሴቶች ማመላከት አስፈላጊ እንደሆነ የተገነዘብንበት ነው። የሐሰተኛ ትምህርት ማስረጃ መስፋፋት የዛሬን ብቻ ሳይሆን የነገን የሀገርና ትውልድ ተስፋ የሚያጨልም በመሆኑ የማጣራት ስራው በትኩረት እንደሚሰራ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የአስር ወራት የስራ አፈጻጸም ግምገማና በሲቪል ሰርቪሱ ሪፎርሙ አተገባበር ላይ ያተኮረ መድረክ በኮምቦልቻ ከተማ አካሂዷል። ተጨማሪውን አብረን እንከታተል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የአስር ወራት የስራ አፈጻጸም ግምገማና በሲቪል ሰርቪስ ሪፎርሙ አተገባበር ላይ ያተኮረ መድረክ በኮምቦልቻ ከተማ አካሂዷል። የሲቪል ሰርቪስ ሪፎርሙ ጥራትና ብቃት ያለው ተቋምና የሰው ኃይል በመገንባት ለህብረተሰቡ ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል መሆኑም ተጠቅሷል። ሪፎርሙን ተግባራዊ ለማድረግ ስልጠናዎችንና የግንዛቤ ማስጨበጫ ስራዎችን ተግባራዊ ማድረጋቸውን ተሳታፊዎች ያነሳሉ። ሲቪል ሰርቪሱ የተቀላጠፈ አገልግሎት እንዲሰጥ ለማስቻል በትኩረት መስራት ያስፈልጋል። በቀጣይም የሐሰተኛ ትምህርት ማስረጃ ለማጣራት በትኩረት የሚሰራ ይሆናል። ስለዚህ ከሐሰተኛ ትምህርት ማስረጃ ጋር ምናልባች አሁን ላይ እንደ ሀገርም እንደ ክልልም ብሎም እንደ ከተማም የሚፈትን ስለሆነ አንዳንድ ማሳያዎችም ጭምር ስላሉ በተደራጀ መልኩ ተሰርቶ ውጤት ማምጣት ተገቢ ስለሆነ የተጀመረውን ስራ አጠናክረን ለመቀጠር እንደ ከተማ ቁርጠኛ ነው። ከዚህ ቀደም በሲቪል ሰርቪስ ሪፎርሙ ላይ የተመዘገቡ መልካም ጅምሮች ቢኖሩም አሁንም ቀልጣፋ አገልግሎት በመስጠት በኩል የሚነሱ ክፍተቶች አሉ። ከዚህ ቀደም በነበረው ጅምር በርካታ የሐሰተኛ ትምህርት ማስረጃዎች መኖራቸውን የሚያመላክቱ ሂደቶች እንደነበሩ የሚጠቅሱም አሉ። አሁን በተሰጠው ትኩረትና አቅጣጫ መሰረትም ለመተግበር ቁርጠኝነትን ይጠይቃል። በትምህርት ማስረጃ በሲኦሲ የሪፈራል ወረቀቶችን እነዚህን ሳምፕል ተወስዶ የታዩ ነገሮች ነበሩ። ከታዩ ሳምፕሎች ሲወሰድ እጅግ አስጊ እንደነበረ ነው እንደ ዞን የገመገብ ነው። ያን እንዲ ወረዳ ብቻ ሳምፕል ወስጄ እንትን ብልህ ሀያ ልጆች የሲኦሲ እንትን አቅርበው አስራ ሁለቱ ለዝውውር የሚጠቀሙበት የሆስፒታል የሪፈራል ወረቀትን ወስደብታይ ብታይ ካቀረብናቸው አስራ ሁለት ልጆች ጠርጥረን አስራ ሁለቱም ፎርጅድ ሆነው የተገኘ ዛሬ እየወሰድን ያለ ነው። በተደራጀ መንገድ ስለሆነ መተጋገዙ ይኖራል። የጋራ አቋም የተያዘበት ነው። አንዱ ማሰናከል፣ አንዱ ደጋፊ፣ አንዱ ነቃፊ ስለማይሆን ነቃፊዎችም ቢኖሩ የግድ ትግሉ አንድ አይነት ከሆነ ውጤታማ ይሆናል ብለን እንጠብቃለን። በአንዳንድ አካባቢዎች በጦርነት ወቅት በደረሰ ውድመት ሳቢያ አገልግሎት ለመስጠት የተፈጠሩ ክፍተቶች መኖራቸው ይነሳል። በተቻለ መጠን ችግሮቹን ተቋቁሞ አገልግሎት ለመስጠት የተሄደበት መንገድም በመልካም የሚጠቀስ ነው። የሐሰተኛ ትምህርት ዝግጅት ማጣራት ላይ መሪዎችና ስራውን የሚያስተባብሩ ተቋማት ግንባር ቀደም ሆነው የራሳቸውን ማስረጃ በማቅረብ ለሌሎች አርአያ መሆን እንደሚጠበቅባቸውም ይነሳል። በዚህ መልክ ወደ ተግባር ለመግባት እየተደረገ ያለው ጥረት እኔ አበረታችና በቁርጠኝነት፣ ሁሉም በርብርብ፣ በቅንነት፣ በታማኝነት ና ሚስጥር ጠባቂነት ሊፈጽመው የሚገባ ተግባር ነው። ወቅታዊ ነው። በምክትል ቢሮ ኃላፊ ማዕረግ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ቢሮ አማካሪ ተፈሪ ካሳ የሲቪል ሰርቪስ ሪፎርሙን በፍጥነትና በጥራት ወደ ስራ ለማስገባት ሁሉን አቀፍ ስልጠና በመስጠት ተግባራዊ እንዲሆን እየተሰራ ነው ብለዋል። የሀሰተኛ ትምህርት ማስረጃ ማጣራት የዛሬን ብቻ ሳይሆን በነገ የሀገርና የትውልድ ጣፋንታ ላይ የራሱ አዎንታዊ ሚና ስላለው በብቃቱ ተወዳዳሪ ዜጋ መፍጠር በትኩረት ሊሰራ የሚገባው ጉዳይ ነው ብለዋል። ሰዎች የሀሰተኛ የትምህርት መረጃን ይዘው ወደ ስራ ገበታ በመግባታቸው የመፈጸም አቅማቸው ደካማ ነው፣ የአገልግሎት አሰጣጣቸው በጣም አነስተኛ ነው። የመልካም አስተዳደር የመፍታትና ችግሮችን የመፍታት አቅማቸውም ውስንነት የሚታይበት ነው እና ይሄ ደግሞ በሰፊ የተሰራፋበት ሁኔታ ነው ያለው። በአጠቃላይ የሀሰተኛ ትምህርት መረጃን ማጣራት በዛሬ ላይ ብቻ ማሰብ የለብንም። ነገ ተተኪ ትውልዳለን ተምሮ በብቃት መምጣት የማይችል ዜጋን ምልክቱ አደገኛ ነው የሚሆነው እና ለዛሬ ኮንሰፕሽን ወይም ደግሞ አሁን ላለው የመንግስት ሰራተኛ ታስቦ ብቻ አይደለም እየተሰራ ያለው። የሀሰተኛ ትምህርት መረጃን ስናጣራ ዛሬ በትምህርት ላይ ያሉ ትውልድን ተማሪዎችን ነገ ላይ ብቃትንና ና ክህሎትን መነሻ አድርገው መተማመን እንዲችሉ ና የራሳቸውን ጥረት አድርገው ወደ ስራ ገበታ መሰማራት እንዲችሉ ለእነሱ ዕድል የሚፈጥር መሆኑን ማሳየት ያስፈልጋል፣ ና ከዛሬ ያለፈ ተግባር እየሰራ እንደሆነ ማመላከት ያስፈልጋል። በሂደቱ መረጃን የመደበቅና የማጓተት ስራን የሚሰሩ ቢኖሩም በቁርጠኝነት በመስራት የመሪዎችን አጠናቆ በሂደት የሁሉንም ባለሙያዎች የማጣራት ስራ ይሰራል ብለዋል። ባህላዊ የሽምግልና ስርዓት ሰላምንና አብሮነትን ለማጠናከር ፋይዳቸው የጎላ መሆኑ ተገልጿል። የአማራ ክልል ጠቅላይ ፍርድ ቤት ባህላዊ ፍርድ ቤቶችን ለማጠናከር ያለመ ከሀገር ሽማግሌዎችና ከተለያዩ የህብረተሰብ ክፍሎች ጋር በደሴ ከተማ ውይይት አካሂዷል። አንተነጸጋዬ ዝርዝር አለው። ባህላዊ ፍርድ ቤቶች በቤተሰብ አባላትና በማህበረሰብ መካከል የሚፈጠሩ ማህበራዊ ግጭቶችን በመፍታት አንድነትን ለማጠናከር የማይተካ ሚና አላቸው። ካሚኮ ጋር ቆይታ የነበራቸው ተመይ ካሳና ጣይቱ አደም በአካባቢው ማህበረሰብ ዘንድ ተቀባይነት ባላቸው አበጋሮችና ሽማግሌዎች በመዳኘታቸው ፍትህን በቅርበት ማግኘት እንደቻሉ ነው የተናገሩት። ፍርድ ቤት ቀጠሮ፣ ምስክር፣ ምን እያለ ብዙ ጊዜ እንትልለን ይችላል፣ ሊያመላልስ ይችላል ከስራቸውን ብዛት አንጻር የባህላዊ ግን ቶሎ ባጭር ነገር ነው እንትን የሚለው። አንደኛ መካድም አይቻልም በባህሉ አበጋር ከተገባ የአበጋር እንትኑ ባህሉ ይንፈራለን ስለሚፈሩ በዛ መሰረት ያው እርቁኔ ተፈጽሞልኛል። መርዳት የምችል ከሆነ ልጆችህን እርዳ፣ መርዳት ማችል ከሆነ ግን ቤት ማከራይታ ቢሆን ልጆቿን ይዛ እሷ ትቀመጥ ብለው ያው እሱን አስወጥተውልኝ ልጆችን ይዤ በሰላም ከ2008 እስካሁን ባለሁበት ሳለ ሰላማዊ ሕይወት እየኖርኩ ነው። በአበጋርነትና በአስታራቂ ሽማግሌነት የሚያገለግሉት ሸህ ሱልጣን ሌሱና ወይዘሮ እንወይማሞ ማሞ ባህላዊ ፍርድ ቤቶች ከዘመናዊ ፍርድ ቤቶች ጋር ተናበው እንዲሰሩ መደረጉ የህዝብ እሴቶች የበለጠ እውቅና እንዲያገኙና እንዲጠናከሩ ያስችላል ነው ያሉት። ማህበረሰቡ ሁሉም ያቀፈው ነው። ይህን ባህል እኛ ሳንሆን ራሱ ህዝቡ እየመጣ ነው ይሄን ይሄን ነገር ስርዓቱን፣ ይሄን አርጉልን፣ ይሄን ፈጽሙልን፣ አስታርቁን፣ እንዲህ አርጉልን የሚለው እሴታችን በጣም ቆንጆ ውጤታማ ነው። ለመንግስትም ሆነ ለማህበረሰቡ ለልማቱም በቀልጣፋ የሆነ ስርዓት ነው ያለን። አንድ ነገር ሲመጣ ከአስር ቀን ከአስራ አምስት ቀን የበለጠ ጉዳዩን አናራዝም። በአስራ አምስት ቀን ውስጥ በመጀመሪያ ይጠራል። የአጥፊ ሰውዬ ይገባል። ከዛ በኋላ እንጠራለን በቅሬ ይመጣሉ የመጀመሪያ ዘመር ሽማግሌ ማርጠን አዋቅረን በሶስተኞች እንጨርሳለን። በአስራ አምስት ቀን ውስጥ ማለት ከመታረቅ ነው መድኃኒቱ የሚገኘው። መታረቅ በሽታውን ያስገኘዋል። በሽታው ደግሞ መታረቅን መድኃኒት ይገኝለታል። ስለዚህ ከመታረቅ ብዙ ግብአቶች ስላሉ፣ ደስ የሚሉ ድባቦችና ባህላችንን የሚገልጹ ምቹ ሁኔታዎች ስለሚኖሩ አሁንም ቀጣይ ይህን ጠቅላይ ፍርድ ቤቱ በማየቱ እኔ ደስተኛ ነኝ በጣም። የደቡብ ወሎ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ትግስት ዳኛቸው ባህላዊ ፍርድ ቤቶች የመደበኛ ፍርድ ቤቶችን ጫና የሚቀንሱና በሀሰት ምስክሮች የሚከሰትን የመጭበርበር ችግር የሚፈቱ ናቸው ብለዋል። ለማህበረሰቡም የቀረቡ በመሆናቸው ማህበረሰቡም ደግሞ በነጻነት ውስጡን አውጥቶ የሚናገርባቸው ስለሆነ እነሱን ማጠናከሩ ነው ትልቁ ነገር የተፈለገው። እንግዲህ ይሄ በደንብ ወደ ስርዓት ሲገባ አንድም የፍርድ ቤቶችን ስራ ይቀንሳል፣ ሁለትም ደግሞ በሀሰት ማስረጃ፣ በሀሰት የሰው ምስክርነት የማይገባቸውን ከሚጠይቁ ሰዎች ወይም ከቅል ቦና ባለፈ የሚቀርቡ ተከራካሪዎችን በአጭር ከመቋጨት አንጻር ትክክለኛ ፍትህን ተደራሽ ከማድረግ አንጻር ትልቅ ውጤት አለው ማለት ነው። በአማራ ክልል ጠቅላይ ፍርድ ቤት የፕሮጀክት ጽህፈት ቤቶች ኃላፊ ሀናን አበበ ባህላዊ የግጭት አፈታት ስርዓት ተደራሽ በመሆኑ ዘላቂ ሰላምን እንደሚያረጋግጥ ነው የተናገሩት። በአፈጻጽም ሂደቱ ከሰብአዊ መብት አንጻር የሚነሱ ቅሬታዎችን ለመፍታት የአቅም ግንባታ ስራዎች በትኩረት ይሰራሉም ብለዋል። አብሮ ለመኗኗርም ሰዎችን በማስታረቅ አሸናፊ ተሸናፊ ሳይኖሩበት ነገ ቁርሾ እንዳይኖር ዘላቂ ሰላምን ለመፍጠር የሚጠቅሙ መሰረታዊ ስርዓቶች ናቸው። በታች ቀበሌ ድረስ ለማህበረሰቡ ቅርብ በመሆናቸው ያሉትን ችግሮች የሚያውቁ እውነትን ለማውጣት ማስረጃን ለማግኘት እጅግ በጣም ቅርብ የሆኑና የተሻሉ መፍትሄዎች ናቸው ተብሏል። ስንተገብረው ምን አይነት ስልጠናዎችን መስጠት አለብን፣ ሽማግሌዎቹን በምን አይነት መንገድ ማንቃት ይኖርብናል። የተወሰኑ የሚነሱ ቅሬታዎች አሉ። ከሰብአዊ መብት አንጻር ከመሰማት አንጻር እነዚህ እነዚህን ጉድለቶች በምን አይነት መንገድ መሸፈን አለብን የሚለውን በሰፊው እየተሰራበት ነው ያለው። የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶች የሚጠናከሩበትን ሁኔታ በተመለከተ ከሀገር ሽማግሌዎችና ከህብረተሰብ ተወካዮች ጋር በደሴ ከተማ ውይይት አካሂዷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያስተናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብና አመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።